በጀርመን ክልል በኖርድ ራይን ቬስት ፋለን እንግዲህ የሃይዌ ላይ የጀርመን ሃይዌ ላይ አውቶባን ላይ ሃይዌ ቁጥር 45 ላይ ሁለት የተቆረጡ እጆች ተገኝተዋል። ጉዳዩም ደግሞ ሞር ትኩረት እንድንሰጥበት ያደረገን የተቆረጡት ሁለት እጆች የተገኙት እንግዲህ አንዲት ሴት አይታ ነው ይህን ለፖሊስ ያጠቆመችው። ሲታይ እንግዲህ ሁለቱም እጆች የአንዲት ኤርትራዊት በአሻራ በኩል የኤርትራዊት መሆኑ ተረጋግጧል። በወንጀል ሳይሆን የጥገኝነት ጥያቄዋን በጀርመን ሀገር ያቀረበች አንዲት ሴት እጆች መሆናቸው ማለት ነው ተረጋግጧል፣ እና ይህም በሀይም የምንለው ወይም ደግሞ የፍሉሽሊንግስ ኢንተርኩንፍት ወይም ደግሞ የስደተኞች መኖሪያ ቦታ ላይ ወደ ቦን አካባቢ እንደምትኖር ተረጋግጧል። ከጥቂት ጊዜ በኋላ ደግሞ እንግዲህ የሶስት ወር ልጅ እንዳላት በአንድ ገዳም ወይም አንድ ቤተክርስቲያን ገዳም ነገር ላይ መገኘቱ እና ሳይጎዳ በሰላም መገኘቱ ይህንንም መንግስት እንደወሰደው ታይተዋል። የጀርመን የትራፊክ ሚኒስቴር እንግዲህ በፋርሌር ኮንግረስ ወይም ደግሞ የመንጃ ፍቃድ አስተማሪዎች ኮንግረስ በርሊን አዘጋጅተው ነበረ እና በዚሁም ላይ ስለሚደረጉት የመንጃ ፍቃድ ትምህርት ለውጦች ሰፊ የሆነ ዘገባ ኮንፈረንስ ተካሂደዋል። እንግዲህ በጣም ዝቅ ያለ የቢሮክራቲ አሰራርን ለመናድ፣ እንደገና ወደ ዲጂታል ለማድረግ እና አዲስ የሆነ የትምህርት የስልጠና መንገድ ነው። እንደምታውቁት አውስቢሊንግ ነው ጀርመን ሀገር አንድ ዓመት ስለሚወስድ ፊረርሻይን ወይ መንጃ ፈቃድ አውስቢልዱንግ ነው። ምናልባት ሌላ ሀገር የምትኖሩ ሰዎች ፈረንሳይ፣ ፖለንድ ወይ እንግሊዝ የምትኖሩ ሰዎች፣ አሜሪካ እንዴት እንደዚህ ይካበዳል ጀርመን ልትሉ ትችላላችሁ። ይህንን የሚያውቀው ጀርመን የሚማር ሰው ነው። መንጃ ፈቃድ ምን ያህል እንግዲህ የጀርመን መንጃ ፈቃድ የአሜሪካ ፓስፖርት ነው ላለው ብዙ ጊዜ ለምን ብዙ ችግር ስላለው ችግር ስላችሁ፣ ከገንዘብ አንጻር በጣም ውድ ነው። ከአምስት ሺህ ሮ የሚጨርሱ ሰዎች አሉ። ከዛ በላይ እሱ አቬሬጅ ነው። ጎበዝ ከሆናችሁ ነው እና ሌሎች ሀገሮች ላይ በጣም ከፍተኛ ገንዘብ አይደለም የሚወጣው፣ ዝቅተኛ ገንዘብ ነው የሚወጣው። ጀርመን ግን ይህንን ነገር ለማቅለል ቆርጬ ተነስቻለሁ ብላለች። እንግዲህ የምናየ ይሆናል። ይሄ ነገር እርግጠኛ ሆኖ በእውነት በዚሁ ለተማሪዎች ወይም ደግሞ መንጃ ፈቃድ ለሚያወጡ ሰዎች ይቀል ይሆን የሚባለው ነገር ምና ይሆናል። ግን ስብሰባው ላይ የተነሱት ነገሮች አሉ። በትክክል እኔ ትክክለኛው መረጃ ነው የምነግራችሁ። ለመመዝገብ ያሰባችሁ አዲስ ፕላን የምታደርጉ ሰዎችም አሁን አክትዌል ያለውን መረጃ ነው የምነግራችሁ። የመጀመሪያው የቲዎሪ ፈተና ነው ቲዮሪ ፕሩንግ የቲዮሪ ፈተና እንግዲህ አንድ ሶስተኛ ጥያቄ ሊቀነስ ነው። እንግዲህ አሁን ባለው ዳታ መሰረት በጀርመን የመንጃ ፈቃድ ትምህርት የቲዮሪ ጥያቄ እንግዲህ ኢትዮጵያ ያላችሁ ስሙ የጀርመን መንጃ ፈቃድ ለማውጣት ስንት ጥያቄ እንደምናነብ በወቁ 1169 ጥያቄ ነው የምንማረው ማለት ነው። እንግዲህ በጀርመነኛ የሚያወጣ ያወጣል፣ በእንግሊዝኛ የሚሞክር ይሞክራል። መንግስት አሁን ምንድን ያለው አንድ ሶስተኛውን ቀንሶ ወደ 750 ጥያቄ ለማምጣት ነው። እዚ ጋ እንግዲህ ያስቀመጡት ምን አይነት ጥያቄ ነው ዳኒ የሚመጣው ላላችሁኝ፣ አብዛኞቻችሁ እንግዲህ እንደ ኢንፎርሜሽን እንዲኖራችሁ ፈርኬር ዚ ሸራይት ላይ ነው። ፈርኬር ዚ ሸራይት ላይ ነው፣ በብዛት የትራፊክ ደህንነት ላይ ነው የሚያተኩረው። ጌናው ኤግዛክትሊ ማለት ነው። ኤግዛክትሊ በቁጥር ከዚህኛው ቻፕተር ይሄ ጥያቄ ይመጣል፣ እንደዚህ እንደዚህ ተብሎ እስካሁን የተቀመጠ ነገር የለም። ሁለተኛው ፕራክሲስ ፕሩፉንግ ነው ጀርመን ሀገር ፈተና ስትፈተኑ የተፈተናችሁ ሰዎች ታውቃላችሁ 55 ደቂቃ ነው የሚፈጀው ፈተናው ፍንፍን ፍምሶች ሚኒትር ነው የሚፈጀው አሁን ግን ወደ 25 ደቂቃ ለማድረግ ስለዚህ 55 ደቂቃ የምትጨነቁት ወደ 25 ደቂቃ ይመጣል ይህ በጣም ትልቅ ኤርላይሽ ደርንጉ ነው ከኋላ ፈታኝ ካጠገባችሁ አስተማሪ ቁጭ ብላችሁ የምትጨናነቁበትን ቀን የዛች ቀን እንግዲህ ከአምሳ አምስት ደቂቃ ካሁን ከአሁን ደቂቃው አለቀ ብላችሁ በጭንቀት እንትን ለምትሉ ይሄ አሪፍ ዜና ነው። እንግዲህ ሀያ አምስት ደቂቃ ያደርጉታል። ዊችስ በጣም ሲምፕል ነው። ሶስተኛው ደግሞ የትራንስፓረንስ ነው። ይሄ በጣም ወሳኝ ነገር ነው። ትራንስፓረንስ ማለት ብዙ ሰው መንጃ ፈቃድ መመዝገብ ይፈልጋል። አንዱ ከተማ ላይ ሌላ ሂሳብ ነው ያለው፣ ሌላኛው ቦታ ላይ ሌላ ከተማ ላይ ሌላ ሂሳብ ነው ያለው ሰው ይሄ አድቫንቴጁ ደግሞ ይሄ ኦንላይን ፈርግላሽ የሚባል አዲስ ኮንሴፕት አምጥተዋል። ኦንላይን ፈርግላሽ ማለት ኦንላይን ኮምፔየር ማድረግ ትችላላችሁ ምን ፎን ኮስትን ንድ ሩሽፋል ኮትን ምንድነው ማለት ነው? ይሄ ሲተረጎም ወጪዎቹ ማለት ነው። እከል የሚባል የመንጃ ፈቃድ ትምህርት ቤት ይሄን ያህል ያስከፍላል፣ ይሄን ያህል በሽቱንደ ያስከፍላል፣ ግሩንድ ግቢር ወይም የመሰረታዊ መመዝገቢያ ይሄን ያለው፣ ለአውቶባን ይሄን ያስከፍላል፣ ለዩበርላንድ ፋርት ለናክት ፋርት ይሄን ያህል ያስከፍላል የሚለውን ኦንላይን ታያላችሁ ማለት ስለዚህ አትጨነቁም እከሌ ጋር ስንት ነው የሚከፈለው እዛኛው ጋር አትልም። ስለዚህ ይህ ሲስተም ከተዘረጋ ኦንላይን ታያላችሁ። ምን ያህል ተማሪም እንደወደቀባቸው ምን ያህል ተማሪም ዱርሽፋልኮቶችን ታያላችሁ ማለት ነው። ስለዚህ እናንተ ኮምፔር አርጋችሁ መመዝገብ የምትችሉበት አዲስ ሲስተም ለመዘርጋት ነው ማለት ነው። አራተኛው ነጥብ ዲጂታሊዚሩንግ ነው። ዲጂታሊዚሩንግ ቶሪ ኢንተሪሽት ኮምፕሌት ኦንላይን ሊያደርጉት ነው። ይሄም ማለት ነው እንደምታውቁት አስራ አራት ቻፕተር ነው ያለው የመንጃ ፈቃድ። አስራ አራት ጊዜ ፋርሾ ላይ መገኘት አለባችሁ። ይህን ታውቃላችሁ። ፋርሾ ላይ ወይም የመንጃ ፈቃድ ቲዮሪ መስጫ ትምህርት ቤት ውስጥ ሄዳችሁ በአካል አስራ አራት ጊዜ መገኘት አለባችሁ። አንድ ቀን ካልተመቻችሁ ኔክስት ቻፕተር የምጠብቁበት ጊዜም አለ። ብሶ ይመዘገባል። ኤክስፓየር ያደርግበታል ምናምን። እዚህ ጀርመን የምታውቁት ሰዎች ታውቁታላችሁ። እና አሁን 14 ጊዜ ፐርሶንልሽ የምንሄደው ወይም በአካል የምንሄደውን ኮምፕሌትሊ ከቤታችሁ ሆናችሁ በኦንላይን መጨረስ የምትችሉበትን ሲስተም ነው እንግዲህ ያቀረቡት። ዊችዝ ይሄ አሪፍ ነው። ሌላው ደግሞ ሲሙላቶር ነው። ሲሙላተር ማለት ልክ እንደ መኪና የሚመስል እንደውም፣ እስከ 30 40 ዩሮ ነው የሚሸጡ የተባለው። በደንብ ሪሰርች አድርጌያለሁ። ጌም ነው የሚመስለው ስታዩት፣ ግን አጠቃላይ ሁሉንም ነገር የመንጃ ፈቃድ ለማውጣት የሚያስችሉት ልክ እንደ መኪና ሆኖ ያገለግላል። ቴስት ተደርገው በጣም ዚሸር ናቸው ተብለዋል በነሱ ነው እና ቪርቱዌለ ሻልት ቫገን ን በማርሽ ከሆነ እዛው በማርሽ እንደገና አውቶማቲክም ከሆነ በአውቶማቲክም እዛው ስልጠና የምታደርጉበት ነገር ይፈጠራል። ሌላው ደግሞ ዞንደር ፋርተን ነው፣ ወይም ደግሞ ዞንደር ፋርተን የምንላቸው ስፔሻል ድራይቪንግ ሰዓቶች ናቸው ትንሽ እሽቱ እንደውን ቬኒግ ለማድረግ ነው ወይም ደግሞ የምነዳውን ሰዓት ለመቀነስ ማለት ነው። በብዛት ያው በሲሙላሲዮን ወይም ደግሞ በሲሙላቶር ለማከናወን ነው ማለት ነው። ለፖሊስ አዲስ መሳሪያ ተፈቅዶለታል። እንግዲህ ኤሌክትሮ ሾክ ፒስቶል የሚባሉ ናቸው። ቴዘር የምንለው ማለት ነው። እንግዲህ ከዚህ በፊት ጀርመን ላይ ያው ጥቅም ላይ ያው እንደ ቴስት ለማድረግ ቀርቦ ነበር። አሁን ግን ቡንደስርዓት ማለት ነው የቡንደስርዓት አዲስ ህግ ወስኗል። ፖሊሳይ ማለት ነው ተፈቅዶላቸዋል። ስለዚህ በአጠቃላይ በጀርመን ሁሉ ማለት ነው እንግዲህ ፖሊሶች የቴዘርን ወይም ደግሞ የኤሌክትሮሾክ ፒስቶልን እንዲጠቀሙ መንግስት ፈቅዶላቸዋል። ይሄ አዲስ ህግ ነው። ወደ ዛክሰን ወደምትኖሩ ሰዎች አካባቢ የኢንቴግራሲዮንስ አንጎበተው ማለት አንድ ለቋንቋ ለማስተማር የተለያዩ ሰው ኢንቴግሬት እንዲያደርግ ስደተኞች ኢንቴግሬት እንዲያደርጉ ብዙ በጀት ይመደባል። ታውቃላችሁ፣ የጀርመን የቋንቋ በጣም ኤክስፔንሲቭ ነው፣ ውድ ነው ብዙ ገንዘብ ነው የሚከፈለው ለማማከር ለቋንቋ ምናምን በጣም ብዙ ገንዘብ ነው የሚመደበው። ይሄ ወደ ስድስት ሚሊዮን ብር በጀት ነበረ። አሁን ወደ ሶስት ሚሊዮን ብር ዝቅ አድርገውታል። ይህንን ነገር ይህም የዛክሰን ላንደስ ሬጊሩንግ ነው። ሴዴው ና ኤስፔዴ ናቸው። በዚው ሁለተኛ ፓርቲያቸው አኤፍዴ ነው። በ30.6 ፐርሰንት የሚከተለው አኤፍዴ ነው። 31 ፐርሰንት ሴዴው ነው። 7.3 ኤስፔዴ ነው ያለው እና የግድ መንግስት የመሰረቱት ኤስፔዴ እና ሴዴው ስለሆኑ ነው እንጂ በሁለተኛ ደረጃ ማለት ነው። ኦልሞስት እኩል ማለት ነው ከሴዲዮ ጋር አይኤፍዴ እዛ ያለው ዛክሰን። ያ ነገር ምን አይነት የፖለቲካል ባክግራውንድ አለ? አዎ አለው። አሁን ምንድነው ሊያደርጉት ያሰቡት? ዘጠና አንድ ፕሮጀክቶች አሉ እዛ የሚሰሩት ማለት። ያ ማለት ምንድን ነው በአንትራክት ያደረጉ ማለት ናቸው፣ ወይም የጠየቁ ያ እያንዳንዱ ስደተኞችን ለመርዳት ምን ይደረጋል? አንትራክት አደርጋላችሁ ከዛ የፌዴራሉ ወይም የክልሉ መንግስት ሰፖርት ያደርጋል በገንዘብ ማለት ነው። ሶ አሁን ይህን ውድቅ አድርገው ከስድስት ሚሊዮን ወደ ሶስት ሚሊዮን ዩሮ ነው ይህን ነገር ሀልቢረን ያደረጉት ማለት ነው። በጀርመን ከ ሰባተኛው ወር በኋላ እንግዲህ የአቪዬሽን ማለት ነው አዲስ የአቪዬሽን ታክስ ይቀንሳል ተብሎ ተቀምጧል። ይሄ እንግዲህ ያው የሉፍት ፈርኬርስ አብጋበ የሚባለው ሽቶየሩን ወይም ደግሞ የግብሩን ለማንሳት ነው መንግስት የተስማማው። ስለዚህ በዚህ መሰረት እንግዲህ ያው አውቶማቲካሊ ትኬቶች ይቀንሳሉ። እሱን ኤርላይንሶች የሚወስኑ ይሆናል። ነገር ግን መንግስት የሚያደርገውን ሽቶየር ማለት ነው የፍሉግ ሽቶየር ሊቀንስ ተስማምቷል ማለት ነው። የቡንደስ ሬጊሮንግ አንድ ገዜት ወስኗል። ይህም ምንድን ነው እንግዲህ በቤት ውስጥ የሚደረግ ጥቃት ማለት ነው። ሆስልሽ ገቫልት የሚባለው እንግዲህ ቤት ውስጥ የሚደረግ ጥቃት ነው። በዚህ እንግዲህ አዲስ ሁስ ፌስን ማለት እንግዲህ እግር ላይ የሚታሰር ሲግናል መስጫ ማለት ነው። እና ለምሳሌ ባልና ሚስት ሲጣሉ ሊካሰሱ ይችላሉ። እንግዲህ ባልየው ጥቃት የሚፈጽም ከሆነ ወይም ሚስትየውም ጥቃት ልትፈጽም ትችላለች። ምክንያቱም እዚጋ እንደ ዳታዎቹ አብዛኞቹ ናቸው እንጂ ወንዶች የተባለው፣ ሴቶችም ጥቃት አይፈጽሙም ማለት አይደለም። በጀርመን ማለት ነው። ስለዚህ ይሄ ደግሞ እኛን ስደተኛውን ብቻ ሳይሆን ሁሉንም ጀርመኖችንም እዚህ ጀርመን ሀገር የሚኖሩ ሰዎችንም የሚያካትት ነው ማለት ነው። ስለዚህ መንግስት አሁን በወሰነው ቡንደስ ካቢኔቱ በሽሊሰን ባረገው ምንድን ነው በጣም ቪሽዲግ እና አስፈላጊ ነው ኤሌክትሮኒሽ የሆነ እግር ላይ የሚታሰር እና እንደ ህግ ሆኖ እንዲገባ ልክ የአንቲ ገቫልት ወይም የጸብ መከላከያ ና ትሬኒንግም ተሰቶት ያ ሰው መጠቀም የሚችልበትን ነገር እንደ ህግ አድርጎ ለማጽደቅ ነው። እንግዲህ እንዴት ነው ይህን ሁሉ አይነት ስቴፕ ላይ ሄዱት ካላችሁ፣ እንግዲህ በአመት ጀርመን ውስጥ ማለት ነው። በአመት ጀርመን ውስጥ ወደ 250 ሺህ የቤት ውስጥ ጸብ ይመዘገባል። በአመት ውስጥ እንግዲህ በየወሩ አካፍሉት ስንት ማለት ነው? ስለዚህ በየወሩ በአመት 250 ሺህ ጸብ አለ ማለት ነው። ቤት ውስጥ ባልና ሚስት ማለት ነው። ቤት ውስጥ ፋሚሊ ሆስሊሽ ገቫልት አለ። ባልና ሚስት ብቻ ሳይሆን ልጆችም ሊኖሩ ይችላሉ። ጸብ አለ ማለት ነው 250 ሺህ። ይሄ ዳታ እንግዲህ በጣም ትልቅ ነው በየአመቱ እና እዚ ጋ ምን ይላል ዲ ሜርሃይት ደ ቤትሮፈን እዚህ እንፍራውን ይላል በብዛት የሚመለከታቸው ወይም ደግሞ ይህንን አደጋ ውስጥ ያሉት ማለት ሴቶች ናቸው ይላል እ ወንዶችም አይደሉ ማለት አይደለም። ስለዚህ ዲ ሜርሃይት ስለሚል በጀርመን ቋንቋው አብዛኛው ነው የሚል አብዛኛዎቹ ሴቶች ናቸው ነው ስለዚህ ወንዶችም ሊኖሩ ይችላሉ ማለት ነው። ተመስገን ማለት ጥሩ ነው። ችግሩም ሲበረታ አንዳንድ ነገሮችም ሲበላሹ ምናምን ተመስገን እያለን መታገል ነው ያ ማማረር ምንም አይጠቅመንም። ማማረር ሌላ ማማረር ነው አልተፈቀደልንም ራሱ ብዬ ነው የማስበው። ማማረር እንዲያው ሰውኛ ባህሪ ስለሆነ ነው እንጂ በተለይ ስደት ላይ እንግዲህ ያው እኔ ብዙ ጊዜ ምለው አባባል አለ ማንን ተማምነህ ነው አንተ የማትጸልየው? ምለው አባባል አለ። እንግዲህ ብዙ ጊዜም ተብሏል ማንን ተማምነህ ነው ማን ሌላ የተማመንከው አካል አለህ? ነው ምለው እና ያው ከፈጣሪ ጋውንን ጸሎት እያደረግን መጓዝ ነው። ሁልጊዜ ነው የምናገረው ይሄንን፣ ምክንያቱም እኔም ተጠቅሜ ሌላ ሰው ሲጠቀም ስላየው ነው። ለራሳችን ጥቅም ቢሆንም ለፈጣሪ ጊዜ መስጠትም ወሳኝ ነው። ስደት ላይ ብዙ ጊዜ ነገሮች ሁሉ አይሞሉ፣ ያ እንደዚህ መቀደምም አለ፣ ብዙ ነገርም ሊያጋጥም ይችላል በሕይወታችንና ባለን አመስግነን ወደተሻለ ነገር መጓዝ ነውና ችግሮች ሲመጡም እንደ ቻለ እንጃቸው ብዙ ሁሉ አሁን ብዙ ቻለ እንጂ አልፍ ያለው ለምሳሌ አንዳንድ ጊዜ እንትኗን ብቻ ነው በቃ የምንፈልገው ይህች መረቅ መረቋን፣ በቃ ምንም ነገር አይንካኝ አይደረስብኝ እንደዚህ የሚባል ነገር የለም። ዳስጌት ነሽ በቃ ሀፕን ያደርጋል የሆነ ነገር ስትደሰት፣ እዚህ ጋር ደግሞ የሆነ ነገር ሊፈጠርብ ይችላል። ሁሉ ነገር ቪአይፒ ቪአይፒ ነገሯን ብቻ ምቾት ምቾቷን ብቻ፣ የለም የላይፍ ራሱ አፕስ ኤንድ ዳውንስ የላይፍ አንዱ አካል ነው ራሱ ብዬ ነው የማስበው። እና ያ ነው እኔ እዚህ ስራ የለኝም ስል ደግሞ ወይም ደግሞ ወደዚህ ለመምጣት በጣም የሚሟሟት ሰው አለ። ትዳር የለኝም ወይ ደግሞ ትዳሬን ማጣጠል ከሆነ ደግሞ እዛ ጋር ደግሞ አምላኪ ወይ እያለ የሚንበረከቅ ሰው አለ፣ ትዳር ሰጠኝ ብሎ። ይሄ ስራ ሰለቸኝ ስትሉ የእናንተን ስራ ቢያገኝ ቤተሰቡን ስንት ነገር መቀየር የሚችል ሰው ደግሞ አለ። ስለዚህ ኤቭሪቲንግ እንትን ነው፣ ከራሳችን ጋር እያደረግን መጓዝ ነው ያለብን፣ ከፈጣሪ ጋር ሆነ። እንቅፋቶች ይመጣሉ፣ የሚያስቸግሯቸው ነገሮች ይመጣሉ። አንድ ገበሬም እንዳለው የእኔ ስራ ዘሩን መዝራት ነው፣ ዝናብ ማዝነብ አይደለም ብሏል። እናንተ የምትጨነቁበት ነገር ላይ ተጨነቁ፣ ሌላውን ለፈጣሪ መስጠት ነው። ምንም የምታመጡት ነገር የለም ተጨንቃችሁ። በቃ ማድረግ ይሄን ያህል ተጠቀምኩ ምን አልኩ። አንደኛ ለአእምሯችሁ እስከ መጨረሻው መጣር ያስፈልጋል፣ ማድረግ የሚቻላችሁ ማድረግ። ከዛ በኋላ ግን በቃ እግዚአብሔር ደግሞ ፈጣሪ ስራውን ይሰራል፣ አለቀ። ከዛ ተገነጣጥለን ምናምን የምናመጣው ምንም ነገር የለም። ጥረት ይታያል ጥረት ይታያል። አንድ መርሳት የሌለብን ነገር እኔ እናንተ መምከር አልችልም፣ ታናሻችሁ ነኝ። ግን አንድ የምገነዘበው ነገር አለ። ሁሉም ሰው የየራሱ ፔን አለ። ለሰው አውጥተው ማይናገረው፣ ለሰው ማይተነፈሰው እኔ ጋ ብቻ ነው ብላችሁ የምታስቡት ብዙ እኔ ጋ አለ። ሁሉም ሰው ጋ አለ እንዳይመስላችሁ። እኔ ብዙ ነገር ችዬ ሊሆን ይችላል፣ እናንተም እንደዛው እና እናንተ ጋ ብቻ አይደለም እናንተ ጋር ብቻ አለ፣ ብዙ ሰው ጋር ያለ ነገር ነው ይሄ። በቃ ሁሉም ሰው አውጥቶ ስላልተናገረው ነው እንጂ ሁሉም የራሱ ፔን አለው የራሱ ቁስል አለው። እና ስደት ላይ ሲሆን ደግሞ ይከፋል። ትንሿ ነገር ነው የምትከፋችሁ። ስለዚህ ስትሮንግ መሆን ያስፈልጋል፣ ጠንካራ መሆን ያስፈልጋል። እውነቴን ነው። በርቱ፣ በጣም መበርታት አለባችሁ። በጣም ጠንካራ መሆን አለበት። ስደት ምን ያላስተማረን ነገር አለ? እኔ ምግብ ማብሰል አልችልም። ሁሌ ምንም፣ እኔ ሳንዱች አድርጌ መብላት ነው የምችለው። ብዙ ነገር እኮ ነው ከምግብ ጀምሮ እያን ራስን መቻል፣ ወተህ ለራስህ ራስህ እንዳለህ። ደሞ ስደት ላይ ትልቁ ነገር ደግሞ ለአንተ አንተ ነህ በቃ ያለኸው። ኖ ዋን እስካሚንግ፣ ማንም ሰው መቶ ሴፋ ያደርግህ። ኖ ዋን እስካሚንግ፣ አንተ ነህ ያለኸው። ስለዚህ ለአንተ ደግሞ ራስህ ጠንካራ ሰው መሆን መቻል አለብህ። እና ሁልጊዜ መበርታት ያስፈልጋል መጠንከር ያስፈልጋል። ችግር ሲመጣ በቃ ያ እወጠዋለሁ። በቃ እኔ ማድረግ የሚጠበቅብኝ ይሄ ነው ከዛ ደግሞ ወጠዋሉ ብለን ማሰብ መቻል አለብን። እና ብዙ ጊዜ እሱ ነው የሚጎዳው። ሌላው ደግሞ በጣም ብዙ ጊዜ እየታዘብኩ ያለሁት እንግዲህ እንደ ታናሽ ወንድሜ ልንገራችሁ፣ በጣም ከብሶ የሚያዩት ፈርግላይሽን ማድረግ ማነፃፀር ነው። ብዙ ጊዜ በጣም ሰው የሚጎዳው ኢንስታግራም ላይ የምታዩት ሁሉ ትክክል አይደለም። ዲቲንግ ሁልጊዜ ሰው እንደዛ ኢንጆይ የሚያደርግ ይመስላችኋል። ቢች ላይ እየሄደ ምናምን ተስኬት ንሽ ኢትዮጵያ ላላችሁትም እዚህ ላላችሁትም ከመሆን ለምንድነው የምንዋሸው? እውነቴን እኮ ነው። ይሄ በየቀኑ ኢንስትራግራም ላይ በዚህ ሄጅ እሱ ህይወት አይደለም ውሸት ነው እና የማየውን ነገር ነው እና ያንን ስታየው እኔ እዚህ ጋር ወረቀቴ እምቢ ብሎብኝ እከሌ ዝናና ይሄ በቃ ፈርግ ላይ ሽ ማድረግ እንደዚህ አይነት ላይፍ የለም። ትላንትና ከነበርክበት ጋር ራስን ታወዳደራለህ። ትላንት ከነበርክበት ጋር ትላንት የሆነ ነገር ውስጥ ነበርክ። ዛሬ ስራ ካለህ በቃ አሪፍ ላይ ነው ያለው ነገ ደግሞ የተሻለ ነገር ላይ ነው ክሬት ማድረግ ያለብህ። ነገ ደግሞ የሆነች ነገር ነገ መኪናን፣ ነገ ስራህን፣ ነገ ትዳድን፣ ነገ ወይ ደግሞ አቺቭ የምታደረጋት ነገር ካለች እሷን ነገር ነው እንጂ ምንድን ነው? በጣም ኮምፔር እያደረግን እኮ የተሰቃየን ነው ያለ። ነው ሶሻል ሚዲያ ሁሉ ፌክ ነው የምታዩት ሁሉ። እና ያ ያ ነገር ደግሞ ሰዎችን ይረብሻል። የራስን ቻንስ የራስህ ነው፣ የራስህ ላይፍ ለራስህ ነው። ከሰው ጋር ኮምፔር ተደርጎ የሚመዘን ላይፍ አይደለም ያለህ አንተ አንተ በራስህ ቫሊው ብለህ በቃ በራስህ ቫሊው ብለህ እኔ የራሴ እግዚአብሔር ሰጠኝ ነገር አለ፣ አለቀ። ከማንም ጋር ላነጻጸው። ወደዚህ እውነት ከመጣውኝ ነገሮችን ማይበት አንግል ወይም መነጽሬ ሌላ ነው የሚሆነው።